እንግዲህ ዛሬ የመጨረሻው ክፍል የእውነት ነው የምላችሁ። የእውነት ሁለት ነገር አይችም አይቻለሁ በዚህ ቪዲዮ እና የእውነት ለመናገር በመልካም ነገር እዩት። እኔ ንጹህ አይደለሁም። እኔ ሐቀኛ አይደለሁም። እኔ ሁላችንም ሰው ሁነን የማይሰራ ኃጢአት የማይሰራ ስህተት የለምና ፍቅር ዲዛይን እና የማናሰማ መናታቸው ሚዛናዊት ነው ማናት ዘመናዊ የምትባለው ። እንግዲህ ሰሞኑን ጦርነት ነበረ 18 ሺህ ብር ለጠንቆይ ከፍላ ምናምን ምናምን፣ ከዛ ደግሞ እሱ መረጃ እንዳለው እሷ ደግሞ እንደሌላት ነበረና፣ ግን ሀቢባም የሆነ ያየሁበት ያዳላችበት ምክንያት ማለ አንድ እሱን፣ ሁለት ደግሞ እኔ ብሆን ብዬ አስባለሁ እኔ በሆን ብዬ ነው እንግዲህ ሀሳብ የምሰጠው ማለት ነው። እንዲሁም ደግሞ ፍቅር ዲዛይን የእውነት ነው ምላችሁ፣ የእውነት ነው የምላችሁ፣ በጣም የሚገርም በጣም አስተዋይ ሰው እና የሆነ ነገር እንዳለበት ነው የተሰማኝ። ፈስ ያለበት ዝላይ አይችልም እንደሚባለው ማለት ነው። እናንተ ራሳችሁ ትፈቅዳላችሁ፣ እኔ አላቅም፣ እኔ ፈቃጅ አይደለሁም። ግን እኔ የተሰማኝን እዚህ ውስጥ የሆነውን በቃ 26 2500 ቁጭ ብሎ እነሱ ስንሰማ እንት ስንል አመሸን። ነገር ግን እኔ ከዚህ ሁሉ ነገር የተማርኩት ነገር ቢኖር አበሾች ምቀኞች እንደሆነ አበሾች ምንም አይነት ደግ መልካም ብንሆን ዶክሜንት የሚደብቁ ማን ነው ሶሪ እናንተን ነገ ጧት እና በቃ እሷንማ እንዲህ አድርጌ እሱንማ እንደዚህ አድርጌ ምናም ብለው የሚያስቡ መረጃ ከእናንተ ያጠፉ ይይዛሉ። እናንተ ደግ ብትሆኑም እናንተ መልካም ብትሆኑም፣ ያ ሰው ግን መረጃ ከመያዝ ወደኋላ አይልም። ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ እንግዲህ በሌላ ቪዲዮ በሌላ እርስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርሴ እንደምትመለከቱት ያው ሰሞኑን ታውቃላችሁ ሚዲያ ላይ የምናያቸው ነገሮች ነው። እኔ በብዙ ጊዜ ከማያቸው ሀሳቤን ጣል አደርጋለሁ። ከጠቀማችሁ እንዲሁም ደግሞ እኔ ራሴ ብዙ ነገር ወስጃለሁ፣ ብዙ ነገር ተምሬያለሁ። ምክንያቱም ብርጥ ሰው የያዘውን ይዞ ነው ብስል ልጅ የያዘውን ይዞ ነው የሚያለቅ ሰው ይባላል እና አንዳንድ ደግሞ ብርጥ ስትሆኑ ማንም ሰው እኔ በአንዷ ታሪክ ልማር እችላለሁ ነገጧት የሆነ ነገር ወይም የሆነ ነገር ቢያቃጥመኝስ ብዬ እንዳስብ አድርጎኛል። ሰውን እንዳላምን እኔ ሰው ማመን ከቀን ወደ ቀን እየቀነስኩ ነው። ይሄ ሰዎች ማመን ሰዎች ፊት ለፊታችሁ እኮ አሞግሰዋችሁ ጎበዝ ብሏችሁ ዘወር ስትሉ የሚያሟችሁ ፍጥሮች ናቸው። ነን በቃ ከራሴ ጀምሮ ነን ብዬ ነው የማስበው እና እና ጋይስ ዛሬ እንግዲህ የእውነት ነው ምላችሁ በጣም በቃ በጣም በቃ ራሴን ቆም ብዬ እንዳስብ እውነት ሰዎች እንደዚህ ነን እስከምግ ድረስ ያየሁበት ቪዲዮ ነው። ሀቢባ ጋር ታውቃላችሁ ሀቢባ እንግዲህ ባትመጣ ኑሮ የሁሉ ጉዳን ሰማም ነበረ። ብዙዎቹ ተደብቀው ይቀሩ ነበረ። እውነት ከሀቢባ ጋር እውነት ወጥተዋል፣ ብዙ ደላላዎች ገንዘብ መልሰዋል፣ ብዙ ሰዎች ተይዘዋል፣ ብዙ እህቶቻችን ፍርድ አግኝተዋል፣ ብዙ የተቸገሩ እናቶች በሀቢባ ምክንያት ተረድተዋል። ግን ደስ የሚለው ነገር ሀቢባ በእኔ ምክንያት ነው እንደዚህ የሆናችሁ ብላ እራሷን አትቆልልም። በዚች ምድር ላይ እኛ አበሾች ስንባል ብዙ ጊዜ እሱ እኔ እኮ እንዲህ አድርጌላት እኔ እኮ እንደዚህ አድርጌላት እኔ እኮ እንደዚህ የምንለው ነገር አለ። እስቲር እንኳን ስራ ፈልገውላችሁ ስራ እኮ ነው፣ ስራ ፈልገውላችሁ እነሱ መስራት የማይችሉ ነው ያንን ስራ ለእናንተ የሰጣችሁ አይደለም። ለምሳሌ እኔ ይህን ስራ ካልፈለኩት ለጓደኛ በሰጣት ነገ ጧት ጓደኛዬን አንቺ እኮ እኔ ስራ ያገኘ እያልኩኝ እሷ እንድትሸማቀቅ እሷ እንትን እንድትል አላደርግም። ምክንያቱም ያ ስራ ለእሷ እንዲሆን ስራ ተፈቀደ ብቻ ነው እንጂ እሷ ፈለገች አይደለም። እና አንዳንድ ጊዜም የእናንተ ጥንካሬ የእናንተ ጉብዝና ይጠይቀዋል። እናንተ ጎበዝ ከሆናችሁ እናንተ ቀ ከሆናችሁ በየትኛውም ቦታ በየትኛውም ስፍራ ተፈላጊ ናችሁ። ሰው ዛሬ እንግዲህ የእነዚህ አንዳንድ አስተያየቶች ለመስጠት ነው። ለቻናሪ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ደግሞ ከወደዳችሁት ፕሪስ ላይክ አድርጉት። ሰብስክራይቡም ይቅርብኝ ሰብስክራይቡም ይቅርብኝ ምኑም ይቅርብኝ ብቻ ላይክ አድርጉት። ቪዲዮ ላይክ ስታደርጉልኝ ለኔ ሞር ይፈልገዋሉ ማለት ነው። እና እንዳልኳችሁ እንግዲህ ዛሬ ፍቅር ዲዛይን ውስጥ ገባሁኝ። ያው ቀጠሮ ዛሬ እንዳለ ሰረማቅ ሊሯን ቁጭ ብዬ ሳዳምጥ አመሸሁኝ። አንደኛ ዘመናዊት ሀቢባን ዩቲዩብ ላይ የተለቀቀውን ቪዲዮ አጥፍልኝ፣ የኔ ብሄር ተወላጅ የሆኑት ተቀይመዋል አዝነዋል ምናምን ብላ ቪዲዮ ተናገረችና ሀይባ ደግሞ ኖ እኔ አልፖስትም። በነጋችን ሚዲያ ላይ አንዴ ከወጣችሁ በኋላ ዩቲዩብ ላይ የተለቀቀው ቪዲዮ ቢጠፋ እንኳን ቲክቶክ ላይ ፌስቡክ ላይ የተለያየ ቦታ ላይ የተለቀቀው ነገር ይወጣል ይወጣባችኋል። ስለዚህ አንድ ጊዜ ወደ ሚዲያ በተለይ በቤተሰብ ጉዳይ በእህት ጉዳይ በቃ ይህ በማይደገግ ነገር የሆነ በቃ ወይም ትውቅና ፈልጋችሁ ሊሆን ይችላል፣ ፎሎ ፈልጋችሁ ሊሆን ይችላል። አላቅ ማይዶ ነው ለምሳ ቃላችሁ ይሄን ያልኳችሁ ዘመናዊ ሊዋን ከፍታ የተሳደበች ነው። ሶ ይሄንን ነው ምላችሁ ለመታወቅ ብላችሁ ታውቂ ቪዲዮ ይጠፋልኛል የሚል ነገር በጣም በጣም በጣም ስህተት ነው። በጣም መጥፎ ነገር ነው እና ዘመናዊ ትናንት የሆነ ቪዲዮ ሰርቼ ነበር። እኔ ራሴ ሚዲያ ላይ ስትመጡ የምትፖስቱትን ነገር የምትለቁትን ነገር የምትናገሩትን ነገር ማሰብ አለባችሁ፣ ጋይስ ማሰብ አለባችሁ። ምክንያቱም አንድ እኔ ዘመናዊም ብሆን እናት ነኝ፣ የሁለት ልጆች እናት ነኝ። በወጣትነቴ ብዙ ስህተት ስልሰራ እችላለሁ ጓደኛ ይዘ ሊሆን ይችላል ከእሱ ጋር ተለያይቻለሁ የማይሆን ነገር አድርሶብኛል በድሮኛል አስቀይሞኛል ብዙ ነገር አድርጎብኛል አይደል እሱ እያገባ የራሱን ህይወት እየኖረው ከሆነ እኔ ለምንድነው ነው ያለፈ ታሪኬን አንስቼ ሚዲያ ላይ መጥቼ እማወራው ለምንድነው ሚዲያ ላይ መጥቼ እሱ እንዲነው እሷ እንዲናት እያልኩኝ እማወራው ጠጥ ብዬ የራሴን ህይወት ነው የምኖረው በደረኝም አልበደረኝም ሰጠኝም ገንዘቤም ወሰደብኝ አልወሰደብኝም፣ እጠይቃለሁ፣ እስከ ጥግ ድረስ እጠይቃለሁ። በማውቃቸው እሱና እኔም በሚያውቁ እጠይቃለሁ፣ አስጠይቃለሁ። በራሴ ሚዲያ ላይ ሳይሆን በህግ መሄድ የምችል ከሆነ በህግ ሂጄ ገንዘቤን እመልሳለሁ። እማይሆን ከሆነ ደግሞ ጠጥ ብዬ የራሴን ህይወት እኖራለሁ። ይሄ ማለት ለቤተሰባት እናገውያልኩ አይደለም። በተለይ ደግሞ በመሃራችሁ ቤተሰብ ካለ ለቤተሰብ መናገር ደግሞ ግድ ነው። ታወራላችሁ፣ ትናገራለች፣ ለቤተሰብ ትናገራለች። ይሄ አያስችልም እሱ አሁን ለቤተሰብ ተናግራ ከወንድሞቿ ጋር ፍቅር ዲዛይን ከወንድሞቿ ጋር ከእህቶቿ ጋር የሚግባ በሚተዋወቅ ከሆነ ወንድሞቹና ቤተሰቦቹ በውስጥ ገብተው በቃ ተዋት፣ እሷን ተዋት ለእኛ ስትል ብለውኛል ብሎ እሱ ሲናገር እኔ ቢሆን እየተናገረ ነው ሶ በመሀል፣ ያ ማለት ፍቅር ዲዛይን እና ዘመናይ የሆነ ግንኙነት አላቸው ማለት ነው። ምክንያቱም ዘመናይ ከኢትዮጵያ እንዳመጣቸው ይታወቃል። ግን ፍቅር የሆነ ነገር ከዘመናዊ ጋር የሆነ የፍቅር ግንኙነት ያለው ይመስለኛል። እግዚአብሔርን ነው ማለት ለምን ታቃላችሁ? ካንዳ በልብ አዳምጡት። ምንድነው ዘመናይ መረጃ የላትም፣ ፎቶ እንኳን የላትም። ይችኛዋ የካሚካ ፍቅር ዲዛይን እህት ከፍቅር ከፍቅር ዲዛይን ማለት ነው። ያክስት ልጅ ያረገዘችው ልጅ ካደኝ ብላ ስትመጣ እሱ አስክራይ ነው በመጠጥ ተሳስቻለሁ ምናምን ብሎ ቢናገር ግን በደስታ ጊዜ በፍቅራቸው ጊዜ አብሮ የተነሷቸው ቪዲዮ አብሮ የተነሷቸው አንዳንድ ነገሮች ፎቶ፣ ሰፕራይዝ ምናምን አለ፣ አያችሁ ማስረጃ አለ። ዘመናዊ ግን ማስረጃ የላትም። ጠፍቶብኛል፣ ስልክ የተሰብሮብኛል አለች። እኔ አሁን ዘመናዊ ይሄ ልጅ ካልበደራት ይሄ ልጅ የሆነ ጋር ካደረጋት፣ ለምንድን ነው እሱ መጉዳት የፈለገችው? ለምንድን ነው ጋይስ? አንዳንድ ጊዜ ብዙ ጊዜ ለወንዱ ለፍቅር ዲዛይን ማገዝ የለብን። ፍቅር ዲዛይን አዎ ጎበዝ ነው ጠንካራ ነው። በስሩ በጣም ብዙ ሰራተኞች አሉ። ይህ ስራ ይለወጥ ይደግ። ግን አሁን በደረሰበት ነገር ግን በጣም ብናዝንም ግን ይች ልጅ ማለት ነው ይች ልጅ ከፍቅር ዲዛይን የሆነ ነገር ሳይኖራት ይህ ይሄን ያህል ይሄን ያህል የእሱን ህይወት ለምን መበጥበጥ አስፈለገ? ለምን ለምን ለምን የሆነ የበደላትና የሆነ ያስቀየማት ነገር አለ ብዬ ነው የማስበው። ብዙዎቹ ከኢትዮጵያ ዱባይ ባሎቻቸውን፣ ፍቅረኞቻቸውን ገንዘብ ከሰው ቤት ለፍተው ሰርተው ጥረው ግረው አምጥተው ዱባይ ከመጡ በኋላ የሚክዷቸው በጣም ብዙ ወንዶች አሉ። ይሄ የታወቀ ነው። ግን እኔ አሁን ዘመናይት ከዚህ በኋላ ከሰባት ዓመት በኋላ መታ ሚዲያ ላይ መናገሯ ብቻ ነው ያመመኝ የተናደድኩባት። የልጆች እናት ናት። ኦንላይን ነው የምትሸጠው ሽሮ፣ በርበሬ፣ ልብስ ኦንላይን ትሸጣለች። በዛ ደግሞ መለወጥ ትፈልጋለች። ኢትዮጵያ ነበረች፣ አሁን ነው የመጣችው። አመት እንኳን ሳይሞራት ድብቅ ብላ መስራት እየቻለች ተደብቃ መስራት ስትችል፣ እሷ ግን ሚዲያ ላይ መታ ሰረመተት ያወራሉ ማንም አይገዛትም። ከሷ ማንም አይገዛትም፣ ልንገሯችሁ፣ ማንም እኔ እሷን ብሆን እኔ እሷን ብሆን ማለት ነው በቃ አይኗ ቃለሁ ተበድያለሁ፣ ገንዘቤን ወስዶብኝ ሊሆን ይችላል፣ አስቀይሞኛል፣ እኔ ለሱ ብዙ መስዋዕት ከፍዬ ሊሆን ይችላል። ግን ካገባ ከወለደ በኋላ መጠየቅ ባለብኝ ገንዘብም ካለብኝ እጠይቀዋለሁ እንጂ በግል እራሱ በውስጥ ሚዲያ ላይ መጥቼ ሰለመተት ማውራት ጭራሽ አያስፈልግም። አዎ ኢትዮጵያ ውስጥ ማለት አለ ይሄ ታወቀ ነው፣ ኢትዮጵያ ውስጥ ጥንቁ አለ ይሄ ታወቀ ነው፣ ማንም አይክድም። ግን ምንድነው ዘመናዊ ፍቅር ዲዛይን ከሷ መረጃ ያለው የሆነ መረጃ ያለው ያለው ሲመስለኝ ሴቶች እኮ ታውቃላችሁ፣ ስናፈቅር ስንወድ እኮ ጭራሽ እንደው ልባችን አንዴ ነው የምንሰጠው። ወንዶች እኮ ሙሉ ልባችሁን አለም የሚሰጣችሁ በተለይ ስደት ላይ ስትተዋወቁ፣ በቃ አላውቅም። ወንዶች ፈግመሽ እስከምታገቢው ድረስ ሙሉ ልብሽን አይሰጥሽም። ሙሉ ልቡን አይሰጥሽም። ይሄንን እመኝ። ይሄ ወንዶች እራሱ የሚል ነው። ለሴት ልጅ ሙሉ ልብ አይሰጥ ይላሉ ብዙ ወንዶች። ሚዲያ ላይ የሚናገሩት ነው። ምክንያቱም ይች ልጅ ብትጎዳኝስ፣ ነገጧት ጥራይስ ብትሄድ ብለው የሚያስቡ ሙሉ ለሙሉ ልባቸውን አይሰጡም። ይህ የታወቀ ነው። እና ሲመስለኝ ፍቅር ማናትን ይህ ዘመነ የምትባለው ልጅ ፍጥጥ ያለችው፣ በቃ በዚህ አጋጣሚ በሃይማኖታችሁ አትማሩ ሙስሊምም ሁኑ ክርስቲያንም ሆኑ መማር በጣም ከባድ ነው። አሁን ላይ በእናንተ ላይ ባይደርስ መሐላ በልጅ ልጅ ይደርሳል፣ በልጆቻችሁ ይደርሳል። እኔ ሰላየሁት ነው እግዚአብሔርን። የቤተሰብ ጣጣ ለልጅ ልጅ ተልፋል ስለዚህ ዘመናዊ፣ በጣም በጣም የሚገመው ነገር እውነት አላት። የእውነት ፍቅር ከእሷ የሆነ ነገር ሳይኖረው የሆነ ነገር ሳይኖራቸው በዚህ ልክ በዚህ ነገር ምን ያህል እርግጠኛ ሆና ሚዲያ ላይ አትመጣም። እኔ ያናደደኝ ይህን ያህል አመት በቃ ትታ የራሷን ህይወት ወደፊት መኖር ነበረባት። መጠሃን ነበረባትም አንድ ይሄ ሁለት፣ ደግሞ ፍቅር ዲዛይን ያሳዝናል። የሚያሳዝነው ምንድ ነው? አሁን በጣም ብዙ ሰዎች እየመጡ ነው። እንዲህ አድርጎን ገንዘባችን ከፍሎ ገንዘባችን ወስዶ እንደዚህ አስቀይሞን ከኔ ኦርደር እኔ ነበርኩ ልብስ ማስረክበው፣ ከዛ ከኔ አይዲያይን ወስዶ ምናምን የሚል አንድ ወንድ መጣ ሱ ራሱ ምቀኛ ምቀኛ እግዚአብሔር ሰው ሲሰራ የማይወዱ ከኔ ዲዛይን ትወሽድ ነበረ እኔ ተተከየላ ወሰድክ ምናምን ብሎ ማንም የሚያደርግ ሰው ነው። ሌላው ቀርቶ ገንዘብ እንኳን ከዚህ ከኢትዮጵያ ስትልቁ የተሻለ ምንዛሬ ወደ አለበት ነው የምትሄዱት። ይህ የታወቀ ነው። ግን እኛ አበሾች ስንለወጥ፣ ስንቀየር እርስ በራሳችን ሰራ የማንወድ ለምንድን ነው? ከኔ ጋር እንደዚህ ትወሽድ ነበር፣ ከኔ ጋር እንደዚህ ትወሽድ ነበር፣ አሁን ግን ለምን ሌላ ጋር ሄደች ብላ የምታኮቅፍ ጓደኛ ጓደኛ አለች የሚያኮርፍ ሰው አለ። ይኸው ፍቅር ዲዛይን እያየን ነው። ፍቅር ዲዛይን ላይ ልክ ዘመናይት ተናጋ ስጨርስ አንዱ መጣ፣ በድሮኛል፣ ገንዘቤን ወስዶብኛል፣ እቃይን ጥሮብኛል፣ ውሸታም ነው፣ አስመሳይ ነው ብሎ መጣ። አስቡት፣ አንዳንድ ጊዜ አበሾች ስንባል የምቀኝነት ጥግ ይሄ ልጅ ከኔ ከተሻለ ካገኘ እኔ በአስር ብር ከሆነ ማስረክበው በስምን ብር ካገኘ ለምን አይሄድም? ማንም ሰው መሄድ ይችላል። የሁለቱ የሶስት በኩል ልዩነት ስላለው መሰረ ስደትን ሰኔ የመጣ ሶስተኛው ደግሞ ማለት ነው። እኔ ምን ያህል ሰው ሰውን አውቀዋለሁ ማለት አትችሩም። ሰው በጣም ከባድ ነው። እኛ ሰዎች በጣም ከባድ እንደሆን የምናውቀው ወይም እማውቀው እኔ ተምሬበታለሁ። እኔ አንደኛ እኔ ዘመናዊም ብሆን እንደበቅ ነበረ። ሁለተኛ እንድተደብቄ ልጆችን አሳድግ ነበር። የልጆች እናት ነኝ ሚዲያ ላይ መጥቸ በዚህ ልክ አላወራም። ሶስተኛ ፍቅር ዲዛይን ምን አይነት ሰው እንደሆነ ምን አይነት ስማርት እንደሆነ ተረድቸዋለሁ። ለምን ብትሩ የዛሬ ሰባት ዓመት የዛሬ ስምንት ዓመት ቮይስ ሜሴጅ፣ መረጃ፣ ፎቶ እያንዳንዱ ነገር አለሁ እያንዳንዱ መረጃ ስልኩ ላይ አለ። እኔ ማን እኔ የዛሬ ሰባት ዓመት የዛሬ ስምንት ዓመት እኔ ፎቶ የለኝም፣ እራሱ ይጠፋብኛል። እንኳን መረጃ ሊይዝ። እንኳን ነገ ጠዋት ጓደኛዬ እከሬ ነገ መታ ድካሴ ስለምትችል፣ ልትጎዳይ ስለምትችል፣ ይሄ ፎቶ ይሄ መረጃ እኔ ጋ ይቀመጥ ብያ አልይዝም፣ የእውነት አልይዝም። ግን እሱ ሰዎች ወደ ህይወቱ ነገ ጠዋት መጥተው ህይወቱን እንደሚመጠብጡት እንደሚያስቸግሩት ሰለሚያቅ እያንዳንዷ መረጃ ስልኩ ላይ አለው። እማ ፍቅር ዲዛይን ታማሚ ነኝ አስመጥታኛለች፣ እንዲህ አድርጋኛለች፣ በዚህ ወጥቶ በዚህ ገብቶ ይላል። ግን እያንዳንዷ ነገር መረጃ፣ ቮይስ ሜሴጅ ምናምን አለው። አያችሁት ምን ያህል ስማርት እንደሆነ። ምን አይነት አሁን የዛሬ ስምንት ዘጠኝ አስር ዓመት እንዴት ነው የቤተሰቦቼ ፎቶ እንኳን ከስንት አንዴ ነው የማገኘው። ስልኮቹ ይጠፋብኛል አለ። ግን ይጠፋብኛል አይስፋችሁታል። ሰዎች እኛ ሰዎች ምን ያህል ምን ያህል ከባዶች እንደሆነ ምን ያህል በጣም በጣም በጣም በጣም ክፉዎች እንደሆነ ፍቅር ለምን ክፉ ሆንኩ እያልኩኝ ለምን ፍቅር ክፉ ሆነ እያልኩ አይደለም። ጋይስ እኔ ተምሬያለሁ። አሁን ላይ መረጃ መያዝ እንዳለብኝ ከከሬ ጋር ብጣላ ይሄ ነገር አለ እንደሚይዝ ጠቅሞኛ፣ ተምሬያለሁኝ። ዘመናዊ መረጃ ስለሌላት የእሷ እውነት ተደብቋል። የእሷ እውነት የላ ለዛም ነው ሃቢባ ታከላከላለች፣ ፍትሃዊ አደለች፣ ለዚህ ወት አዳዳለች ምናምን የሚሉ ብዙ ልጆች አሉ። ለምንድ እንደዛ የምታደርገው ፍቅር ዲዛይን ቮይስ ሜሴጅ እያንዳንዱ መረጃ አለ እያንዳንዱ መረጃ አለ። ያንን ይዞ ፍርድ ቤት ሄዶ መክሰስ ይችላል። ከዛ ይችል ወደ ነው ሄደው ወደ ኢትዮጵያ ሶ መሳሪያ አትችግም ዲጂታል ተሳድግም የገዛችሁ ዕቃ ዶ ምናምን ሱቋ ተዘግቶ ኢትዮጵያ ትገባለች። አያችሁ ትጎዳለች። ስለዚህ ለዛም ነበረ ሀቢባ ይቅርታ በይ በቃ ጥፋት አጥፍቻለሁ፣ ስተሰርቻለሁ ብለሽ ይቅርታ በይቅርታ ዝጉትና ስራሽን ስሪ ያለቻት እና ብዙዎች ወኔ ሀቢባ ይመስለኛል ለፍቅርም ሸፍን አይደለም ሴት ስለሆነች ለዚችኛዋ፣ ስራሽ እንድትሰሪ ወደ ራስሽ ህይወት እንድትመለሽ ይቅርታ ጠይቂ ያለቻት ማለት ነው። እና በህይወታችሁ መረጃ መያዝ እንደሚያስፈልግ እኔ ተምር ያለሁኝ፣ ሰዎችን ማመን እንዳለብኝ እንደሌለብኝ ተምር ያለው። አዎ ሰዎች እኔ አሁንም ነገም ከነገ ወዲያም አላምንም። ምክንያቱም አንዳንድ ክፉ ሰዎች ወደ ህይወታችሁ መጥተው ህይወታችሁ እናንተ ለነሱ መልካም እንዳትሆኑ የሚያስተምሯቸው ሰዎች አሉ። በስራም ሆነ በየትም ሆነ በስደት ላይ ደግሞ በታይ ስትኖሩ በጣም ከባድ ነው፣ በጣም ማለት ነው። ስለዚህ አንዳንድ ጊዜ በህይወታችሁ ያንዳንድ ነገሮች እንደሚያስፈልጓችሁ መረጃ ማጥፋት እንደሌለባችሁ የእውነት ነው። የዛሬ ስምንት ዓመት እሱ ተጠንቁሎበት ቤተክርስቲያን፣ ለቤተክርስቲያን ገዳም፣ ለገዳም ምናምን እየሄደ እንዴት ነው ያ ሁሉ መረጃ ስልኩ ላይ ሊኖረው የሚችለው? ይሄ ነገር አንድ ቀን እንደሚወጣ አንድ ቀን እነዚህ ያስቀየማቸው ሰዎች እነ ዘመናዊ መሰሮቹ ምናምን እኔ ቅርታርግልኝና አንድ ሰው ካልበደልኩኝ፣ አንድ ሰው ካላስቀየምኩኝ፣ አንድ ሰው የሆነ ከመሬት ተነስቶ አይከሰኝም። ዘመናዊም ሴት ናት። ብዙ ነገር አድርጋ ይሆን ይችላል። ከኢትዮጵያ የምትተዋለች ከዛም፣ ብዙ ነገር ብዙ በቃ ብዙ ነገር ግን አንድ እና አንድ ደግሞ እውነቱ ያለው እሷ ጋርና እሱ ጋር ብቻ ነው። ወይ እሱ ሚዲያ ላይ እኔ አሁን እሱ ሚዲያ ላይ ወጥቶ አዎ ፍቅረኛ የነበረች ቢል ምን ችግር አለው? ፍቅረኛ የነበረ ከዛም ተለያየን አለቀ። ግን እሱ እያዋጋ ያለው አዎ፣ አንቺ ትወጅኛለች፣ ታፈቅኛለች፣ በአንቺ ምክንያት ምንድነው ስሙ ይሄ ቤት እንደቀየርኩ ምናምን። ግን ወንዶች በጣም ከባዶች ናቸው። ማርቀሱ አሳዝኖኛል። የገዛ እህቱ ፈርዳበታለች፣ የአክስቱ ልጅ ፈርዶበታል። መታመሙ ብዙ ነገር መሆኑ ቢያሳዝነኝም ወንድም አለኝ እኔ በጣም የምወደው ወንድም አለኝ። ወንድ ልጅ ሲከፋ ማየት አልፈልግም። ግን እሱ እዚህ ጋ ለምንድን ነው ዘመናዊ ፍቅረኛ የነበረችው ማለት ያልፈለገው? እሷ ደግሞ ፍቅረኛው ካልሆነች ለምን በዚህ እስከዚህ ጥግ ድረስ ከሱ ጋር ፍጥጥ ማለት ፈለገች? አይደል ብቻ እኔ የተማርኩትን ተምሬያለሁ። የያዝኩትን ይዣለሁ። የሚጠቅመኝን የማይጠቅመኝን ለይቼ ማወቅ ያለብኝ የራሴ ፈንታ ነው። እና ሰዎች ማመን የለባቸው። ዶክሜንት መረጃ እንደሚያስፈልግ አሁን በደንብ ተረድቻለው በጣም ዶክሜንት ያስፈልጋል። ከማንም ጋር ምንም ይሁን በተለይ ገንዘብ ነክ ነገር አንዳንድ ዶክሜንቶች፣ ቦታም ስትገዙ፣ ቤትም ስትሰሩ፣ እያንዳንድ ነገሮች ግን ስክሪን ሻት እያደረጋችሁ መያዝ አለባችሁ። ምክንያቱም አንድና አንድ አሁን ላይ ይሞም ሆነ ቴሌግራም እያንዳንዷ ነገር ከኔም ከእናንተም መጥፋት ይችላል። እኔ ከፈለኩኝ ከአንችም ከኔም ማጥፋት ይችላለሁ። ወትሳፕም፣ ቴሌግራምም፣ ይሞም ሜሴንጀርም ማለት ነው። ስለዚህ መረጃ እንደሚያስፈልግ በደንብ ጥንቅቅ አድርጌ እኔ ተረድቻለሁ። እናንተን ግን አላቅም። እና ሰዎችን አውቃለሁ ማለት በጣም ከባድ ነው። በአሁኑ ሰዓት ፈጣሪ ሀገራችንን ሰላም ያደርግልን፣ እግዚአብሔር መልካም ጓደኞቻችን መልካም የሆኑትን ያብዛልን፣ ክፉዎቹን ደግሞ ከኛ ዛሬ ነገ ሳይ ጥርግ አድርጎ ወደ ክፉዎች ይቀላቅላቸው። ሌላ ምንም አልልም፣ ሌላ ምንም አልልም። እውነት እኔ አንዳንድ ጊዜ በጣም ይገርመኛል። እኛ ሰዎች እኔ አሁን እውነት ለመናገር አንዳንድ ጊዜ በጣም የሚገርማችሁ ነገር ማለት ነው፣ በጣም የሚገርም ነገር፣ በጣም ብዙ አስመሳይ ሰዎች አሉ። በጣም በጣም በጣም በጣም በጣም አስመሳይ እየሆኑ ከእናንተ ጋር አብረው እያወሩ አብረው እንትን እያሉ ከዛ ዘወር ብለው ደግሞ በጩ የሚወጓችሁ በጣም ብዙ ሰዎች አሉ እና ጥንቃቄ አድርጉ። ተጠንቀቁ።